ብሩኬ አሁን እንደዚህ እየሰራ ያለው ልጁ የሚያመጣው አፍቅሯት ነው ብላችሁ ካሰባችሁ አታውቁትም በቃ አታውቁትም በቃ በአጠቃላይ ማለት ነው ባህሪው እንዴት ስነምግባር ያለው ልጅ እንደሆነ እናውቀው የለም ስለዚህ አሁን እነሱ የጀመሩት ነገር አለ ሀይልም እሷ በቃ በፉክክር እየሰሩ ነው ስራ ነው በቃ ስራ ነው ብዬ ብላችሁ አትሰማ ስለዚህ እናስጨርሳቸው። አትበሳጩ፣ አትናደዱ። ቪዲዮን እያያችሁ እስቲ መጨረሻው ምንድን ነው የሚሆነው ብለን እንበል። በእኔ ተማመኑ። ብሩክ እንደዚያ ያደርግ ነገም ሀይሚ ከሰው ጋር ብትመጣ እንዳትጨነቁ፣ እሺ፣ እንዳትጨነቁ። እሷም ይዛ መጣች፣ በቃ ተለያዩ ምናምን ብላችሁ እንዳታስቡ። ረጅም ስራ ነው በቃ የያዙት። እስኪ ቋጩን ጠብቅ፣ ወይ ደግሞ አላካለ ደግሞ በልደቷ ቀን ይቋጫ ይሆናል በልደተው ቃል ተቋጫ ደግሞ ከቀጠለም፣ እንረጋጋ። አብሽሩ አብሽሩ፣ እንረጋጋ። ሀይሚና ብሩኬ አያሳፍሩ። በቅ በእርግጠኝነት መነግራቸው አያሳፍሩ ነው። ስለዚህ ያው ኔትወርክ ሳይፈጠፍጠኝ በፊት ደናደሩልኝ ሰላሙ ነው። እናመሰግናለን እኔ እናተ ገበር

እሺ እንደዛ የተጨናነቀው ነገ ያው የደስታ ቀን ነው፣ እና በዛ ምክንያት ለምን ወይ ልደቷ ካለፈ በኋላ ለምን አላመጣም የሚል ሀሳብ ነው ሰው። አይዲያ እንዴት እንደተሳጣጡ ልንገራችሁ። ትናንትና ምን አለች ሀይሜ፣ ሀይሜ ሀይሜ አትበለኝ አለች አይደል? እሱም ደግሞ ሀይሜ ሀይሜ አለ። ዛሬ ደግሞ መታ፣ ለምን ሀይሜ ሀይሜ አልከኝ አለች። ስራ ነው ኮሚሰርት። ምነካችሁ? ሞኝ ናችሁ እንዴ? ለምን ሀይሜ ሀይሜ ብላ ትልኛለን ብላ ማኪዛ ትመጣለች እንዴ? የምር ቢሆን እስ አስቡት እስቲ እናንተ ግን ያንደበት አይዳ ይተሳጣጡ ነው። ኧረ ትናንት አትበለኝ አለች፣ እሱ አንቺ ቆይ እናቴ አንዴ፣ አንዴ እናቴ ቆይ አንዴ። ይሄ ሁላችሁ ለምን ሴት ይዞ መጣ በልደቷ ቀን ያላችሁ ሰዎች፣ አሁንም አዘጋጅቼ ነው የምነግራቸው። ነገ ነገ ከአስራ ሁለት ሰዓት በኋላ ጥያቄ ጠይቁ። ናጊ ዛሬ ሳይሆን መጨረሻው ምን እንደሚሆን ሳይሆን ውሳኔ እንዳትወስኑ እሺ እንዳትወስኑ እኔ እኔ ዛሬ ነው ካርድ ያዘጋጅቼ የማድረው ማለት ነው ሚሞላሽ እንዲነግሩኝ እንዴት እንደሆነ አይዞች ኦሲ ኦሲ እንዴት መሰለሽ ለምሳሌ እነሱ ነገር ባይቋጩትስ ተስፋ ልንቆርጥ ነው አይ ቆርጥ አይደለም ግን አይደለም ማዋቸን አንችልማ የውልጅ አሁን እኮ ፎቶ ታይቶ ውስጡ ምን እንዳለ የሚወስን ሰዎች ነን። ያኛ ገባሽ፣ ነገ ምን እንዳለ ራሱ ባናቅ እንዴት እንደስ። አሁን እኮ ከብሩኬ አነጋገር ይኸውልህ፣ ብዙ ነገራቶችን ልንረዳችን ነበር እዚህ ጋር። አሁንም ደጋግሜ የምናገር ልደትሽ እንደዚህ ነው፣ ልደትሽ እንደዚህ ነው፣ ጥያቄ እኮ ነው። ልደትሽ አንቺ ታከብሪያለሽ ወይስ እንዴት ነው ለማለት ፈልጎ ጥያቄ መላልሶ እየጠየቃት ነው። ይሄ ገልብጦሽ እንደ እነሱ ገልብጦ እንደሚያመጡ እኛን ኮመንት እኮ እነሱ ገልብጦ ምን አደርጋሉ? ገልብጦ ሰበራሳቸው ይሰዳደባሉ፣ ለኛ መጥ ይሰጣሉ ማለት ነው። እናንተም ደግሞ ገልብጡና ሊደትሽ እኛ ስጦታ እንሰጥሻለን እኛ ሊደትሽ እንመጣለን ያሉበት ቀን እኔ በራሴ ወይም ደግሞ ማስ ከሷ ሊደታ ላይ ይብቃ ከብራለች ወይም ከኋላ ያለን ነገር እናንተም ገልብጣችሁ መወርሰን አለባችሁ። ዛሬ እኔ ምንም ነገር አላወራም። ለምን ነገር

ምንትን አታው በእናታችሁ፣ የነጌውን እግዚአብሔር ያውቃል። እኔ ልውረድ። የነጌን ቪዲዮ አይታችሁ እሺ። ናት ማነኝ ይዣት መጣለሁ። ቆይ ትንሽ መጣሁ። ሌላ ሰው አስገቢ

ሀይ፣ ቆንጆ እኮ ተገኛለች። እኛ ልጆች እንቅልፍ የለም ዛሬ መተኛት የለም። አይ አልገባኝም። ሀዩ፣ በእንትኑ ላኪልኝ እኔ የሚፈራሁበት ቦታ አለኝ። ያው እንግዲህ ይሄው ስላለች አሚና፣ ይሄ ደግሞ ስትንቦቀቅ ባባቆት ማየት አልፈልግም። አርፈ ሰዓት ይዘር ቁጭ ወይ እንዳላስወርድሽ የተመታሽ አረ የሚገባ እንዲሆን ናሆን አስችሎች ስጋ። ነገ ልደት እኔ እዚህ እያከበርኩ ነው፣ ስጋ እየጠበስኩ ነው። ስጋ የሚፈልግ ሰው ይምጣና ይብላ።

ለኦፕሴ ደግሞ ምንድን ነው ምሰጣት? ቆይ ድንገተኛ ክፍልና ጣንቻለኒ እንኳን ደና ቆያችሁኝ። አምና እንዴት ነች? ደና ነች። ቲጂን አይቻታለሁ። ቲጂን አለ ቲጂ ሳቢልኝ አላየኋትም እንዴ? ታች ቲጂ ሄደች። ተመልሳ መጣለሁ ብላ ሄዳለች። አሁን ቆይ ነው መጣች

አረም የሚያዥልኝ አረ ያዥልኝ በናትሽ የሚልሽን ደንቁራጣ ጥብስ እየጠበሰች ነው። እውነት እንዴት? ታዲያ ለራሷ የምትበላው ለእኛ ናት? እንዴት እግዚአብሔር፣ ለእኛ ነው። እንዴት ነሽ? ያኛ በአይን የምንበላ ሰዎች አይደለንም። እየጠበስን ችግር የለውም። ዛሬ መታሳጨሁብ አስረዳንና እንገላገል። በእናትሽ አደለም ለምስቲ ሰጥ አዩዬ። እኔ አሁን እንደዚህ ነው እንደዚህ ነው ማለት አልፈልግም። ስራ እየሰሩ መሆኑ እየታወቀ ነው። ሲቀጥል ለምን ሄደ? ይሄ የተሰጠው የተሰጠው ነው፣ ለሱ የተሰጠው ነው። ምክንያቱም እዛ ቢቆም የኔ ጥያቄ እሱ አይደለም

ኧረ በእናትሽ ኧረ ሚሚ በእናትሽ፣ ሚቱ ለታችኛው ሰው ራሱ ይከብደዋል፣ ለእኔ አይደለም። ተይው እኛ ገዝተ ላይ ለተቀምጥ ነው ታች እላለሁ። ግን በጣም ከበሮ በይው። እኮ እንደ የሆነ እንትን ጃዝ ምትመጪ ነው የሚመስለው። ዘፈን እየዘፈነ ስራ አይደለም ለምትይው ልጅ ስራ ለመሆኑን ነውም፣ ያው የኛ አመለካከት ነው። አናውቅም፣ የምናየው ነገር ስራ እየመሰለ ነው። እንግዲህ እውነት ነው ካልሽ ማለት ነው፣ እውነት ነው ካልሽ ተመላልሰው በራሳቸውና በእነሱ በተከታታይ የሱ በተከታታይ በደንብ ምንድን ነው ስሙ በቀጣዩ ዙር የብሩኬ ቀጣዩ ስር የአይሚ እየተባባለ የሚገናኙበት ምክንያት የለም። አሁን ዛሬ እየሰሩ የሆነች መሀል ላይ ጣል የሚያረጓት ቃላት ይዘው መንደርደሪያቸው ነው። እኔ እንዴት እንደማታዩት አልገባኝም? አሁን ትናንትና ስሜን ስሜን እንዳጠራለች ምናምን ከዛ አራቱ ልጆች አወራ መንደርደሪያ ሰጣት፣ ይዛ መጣች፣ ተንደረደረች፣ ሰሩ። ስራ እየተሰራ ነው። በቃ ይሄ ምንም ግርሚን ነገር የለም ምንም ነገር የለም። የተሰጠው አክሽን ነው። የተሰጠው አክተር አክተር እዛ ላይ ተውን የተባለው መመለስ አይችልም። አብራት ነው የመጣው አብራት ሄደ፣ ዞሮ እያያት ነበር። ታያችሁ? እሱማ እዚህ ጋር አብረው ቁጭ ከቆሙማ ምኑን ስራ ሰሩት? ታዲያ ከቆሙ ምኑን ስራ ሰሩት? እስቲ ንገሩኝ። ለዛ እንደዚህ ነው። እኔ ዛሬ የደስታዋ ቀን ነው፣ ደስ ብሎን ፏፈሽ ብንል ደስ ይላል። ብዙ የተናገረቻቸው ነገሮች አሉና የሚያስቅ ነበረ። በጣም የሚያዝናና ነው የዛሬው። እንደውም ሲቀጥል ደግሞ ስትጠቀማቸው የነበሩት ቃላቶች ራሱ ዩቲዩብ ላይ ሲወረወሩ የነበሩ ቃላቶች ናቸው፤ እንጂ ከነሱ እንዲህ እየተሰዳደቡ ነው ብላችሁ የምትገምቱ ሰዎች ካላችሁ በጭራሽ እንዳትገምቱ፤ እሱን ሲጥሉበት የነበረ ቃላት ነው። በቃ የሆነ ጥያቄ የሚፈጥርባችሁ ቦታ አለ በእርግጠኝነት ምኑ ጋ ነው፣ ምኑ ጋ ነው መሰላችሁ? የሆነ ቦታ አለ፣ ጥያቄ የሚፈጥርበት ቦታ ላይ ሳስታውሰው ነግርሻለሁ። አዩ እርግጠኛ ነኝ እዛ ቦታ ላይ በእርግጠኝነት ምንድን ነው ብዙ ጨጓራዬን የሚያሳሙ አንተና እኔ ምንም የለንም።

እያለመጠች ነው። ስራ ነው እየሰሩ ነው ያሉት። የተሰጣቸውን አክት ነው እየተወኑ ነው ያሉት። በነገራችን ላይ በነገራችን ላይ ከእንትን ብለናል። በቃ ኔ እናንተ አብቅቶልናል ካሉ ራሱ ስንት ቪዲዮ መጡ ውስጥ ይቁጠሩ። አብቅቶልናል ከተባለ ጀምሮ ከመጀመሪያ አብቅቶልናል ጀመረን እስካሁን ደርሰናል። እግዚአብሔር ይመስገን፣ ፍጻሜውን ልናይ ነው መሰለኝ አብቅቶልናልማ ቀርታው ላይ ነው እኮ ሀይሚዬዋ ስንት ሰባት በሳምንት ሳምንታቸው ተሳምን ብዙ ስንት ወር ታዲያ፣ ዛሬ አልፈልግሽም በቃ፣ በመጨ- የመጨረሻ ነው በቃ በዚሁ እንትን በሉ ተባብለው ሄደዋል። እንደ እነዚህ ልጆች አብቅቶልናል እያሉ እየተመላለሱ ድጋሚ እየተገናኙ ነው፣ ድጋሚ እየተገናኙ ነው። ይሄ ደግሞ የስራው ሂደት ስለሆነ ብዙም አትጨነቁበት። ስራቸውን እየሰሩ ነው፣ ስራቸውን ይስሩ። ዩቲዩብ የከፈቱት ለስራ ነው እና ማለት ነው እየሳቀች ነው የሰራችው። ብዙ ጠላቶች ምንድን ነው ብዙ ሰዎች አሉ ጨጓራዬን የሚያሳምሙኝ እና ጨጓራዬን የሚያሳምሙኝ እናንተ ሀፒ በርዝ ዴይ በሉኝ ያለችው ለብሩኬ አይደለም። ወደ ብሩኬ ወስዳችሁ ልጥፍ አታርጉ በፍጥነት ኦዴንሱን ነው ኦዴንሱን ነው እየተናገረች ያለችው፣ እና ብዙም ራሳችሁን አታሳምሙ። የዛሬው ደስ የሚል ነው። በጣም አሪፍ እንትን ነው ይሄ። በሚወራው ነገር አትደናገሩ። እነሱ በሌሉበት ቦታ ላይ ሌላ ታሀብ አትፍጠሩ እኔ አስፈራኝ። ህልመኛዋ እኔ አስፈራኝ። አንድ አመት ሙሉ ፍቅር ሳይዘን እንዴት አሁን ያላችሁና መጨረሻ እና ፍቅር ይዞ ፍቅረኛ ሞሽ ነን ብለው ተናግሮ ያውቃሉ እንዴ? ህልመኛዋ ምን ይበሉ ታዲያ፣ እዚህ ጋር ሲሰሩ እስኪ ንገሪኝ። ህልመኛዋ የኔ እናት ሰው ፋይል አይረዳም። ማርያም፣ እኔ እንዴት እንደሚረዱት አላውቅም። መጨረሻ ላይ ምን አለች? እንገናኛለን ብዙ ስነሻ ልሳበኝ እንዴ? እኔ ን ያስፈራኝ። አንድ አመት በሙሉ ፍቅር ምናምን ፍቅር ምናምን ብለው አውጥተዋል። አንቺ አስረዲታኛል ያለ ይሄንን ብለው አውጥተዋል። ሁሌ ብለዋል። እነሱ ካለበታቸው ሰምታችኋል። ቃል አላቸው ነገር ያለውጡትና ስራ ላይ ፍቅረኛ ሞች ነበርንና ለምን ተበታተልን አትልም። አታመጣውም ስራዋ ላይ። ምክንያቱም የሚያስተካክሉበት ነገር ስላለ እዚህ ጋር ማጋለጥም ስራቸውን ማውጣትም ወይ፣ የውስጣቸውን ነገር አውጡልን እያላችሁ ነው። እነሱ ደግሞ አናወጣም እያሉ ነው። ነገ ደግሞ በደስታ እንደሚመጡ ተስፋ እናደርጋለን። እሺ፣ እንኳን ምንም ነገር አልኖረን አለች ስለሌለች እኮ በስ ትክክል ነው የምንሰማው ሁሉ ነገር ቀረ ብሎ ዛህራ እኔ እኮ ያለ ነገር እንኳን ታች ተቀመጥሽ እኔና